በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን ከርማቸዋል? በዛሬው መርሃ ግብራችን ወንጌል ምንድን ነው የሚለውን ነገር ባጭሩ ለማየት እንሞክራለን። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በእግዚአብሔር ስም እንጋብዛለን። ወንጌል ቃሉ ከግሪክ የተወሰደ ሲሆን ትርጉሙ የምስራች ቃል ማለት ነው። የሰው ልጅ በበደሉ ምክንያት ከወጣበት ሞትና ኩነኔ ፍዳና መርገምት የምንድንበትና የዳንበት ዜና የያዘው የአዲስ ኪዳን የመጀመሪያው አራት ክፍል መጽሐፍ ወንጌል ይባላል። ወንጌል በኢየሱስ ክርስቶስ ሰው መሆን አገልግሎት፣ ትምህርተ ሕይወት፣ ተአምራት፣ ጌትነት፣ አምላክነት፣ ቤዛነት፣ ልደት፣ ልህቀት ህማም ሞት ትንሣኤ እርገት ነቢረ የማን ወይም በአብ ቀኝ የመቀመጥ ዳግም ምጽአት የተገለጸበት ሕይወት ደህንነት የተሰበከበት የምሥራች ቃል ነው በሐዲስ ኪዳን መግቢያ ቅድመ ልደተ ክርስቶስ ወንጌላዊውና ሰማያዊው ቅዱስ ገብርኤል ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብሎ ቃለ ሕይወት ወንጌልን ለድንግል ማርያም እንደ ሰበከ ቅዱስ ሉቃስ መዝግቦ አድርሶናል። ይህ የምሥራች ነው ተብራርቶ በአራት ክፍል ቀርቦ ለአራቱ ማዕዘነ ዓለም የሕይወትና የምሥራች መልእክት ነው። በብሉይ ኪዳን የተገለጸው የእግዚአብሔር ጽድቅ የሚገልጽ የሕይወት መልእክት ነው። ቅዱስ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል እንዳለ ሮሜ አንዳንድ ላይ የተጠቀሰው ማለት ነው። በገላትያ መልእክቱም ወንጌል አስቀድሞ ተሰበከ ብሎ የተስፋውን ፍጻሜ እንደመሰከረ ወንጌል የብሉይ ኪዳን ተስፋ ፍጻሜ ነው ብሏል። ገላትያ 3፥8 ወንጌል አስቀድሞ ለነቢያት የተገለጠ የአወሬውን ራስ ምምታት ወይም መቀጥቀጥ ለአዳም ያበሰረ፣ በአቤል ሕይወት ቅንነት፣ በሄኖክ የሞትን ኃይል ማሸነፍ፣ በኖኅ መርከብ ከጥፋት ውኃ የሰዎች መዳን፣ በአብርሃም በረከትና የተባረከ ዘንድ፣ በይስሐቅ መሥዋዕትነት፣ በያዕቆብ እስራኤል መባል፣ በዮሴፍ መሸጥና ለወገን ሲሳዩ መዘጋጀት፣ በሙሴ አገልግሎትና በነቢዩ ኢሳይያስ መድኃኒትነት በቀይ ባሕር መከፈል በዮርዳኖስ መቆም በኢያሪኮ ግንብ መፍረስ በርዕዴት ደመና በሕይወት ውኃ የተገለጸ የተስፋ ቃል ነው። በነቢያት ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ተብሎ የተሰበከ ነው። በሌሎችም የትንቢትና የመዝሙራት ክፍሎች በመልእክትና በስፋት የተሰበከ የሕይወት መልእክት ነው። ኢሳይያስ 97 ኢሳይያስ 53 መዝሙር 21 ላይ ይሄን በአግባቡ አብራርተውት እናገኛለን። ሄሬኔዎስ በሃይማኖት አበው ኦሪተ ነቢያት ወንጌል ክርስቶስን አስተማረ ብሎ እንደተናገረ ወንጌለ ክርስቶስ የተገለጸበት ያስተማረውም የሕይወት ቃል ነው። ሃይማኖተ አበውም እንዲሁ ይሄን ጉዳይ ክፍል አንድ ቁጥር ሁለት ላይ ያብራረዋል። ወንጌል ተደላድለንና ተመስርተን ልንኖርበት ከሰማይ በታች ላለነው ሁሉ የተሰበከ የሕይወት መልእክት ነው። ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትወጡና በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው እኔም ጳውሎስ የእርሱ አገልጋይ ሆንኩ እንዳለ ሐዋርያው ቅዱስ ጳውሎስ ቆልያስያስ 1 23 ላይ ይሄ ቃል ሰፍሮ እናገኛለን። ወንጌል ሰዎችን ሁሉ ለማዳን ኃይል ያለው የማያሳፍር የእግዚአብሔር መልእክት የዓለምን ሕዝብ ሁሉ የሚያድን ቃል ነው። በወንጌል አላፍርምና አስቀድሜ ለአይሁዳዊው ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና እንዳለ ሐዋርያው ሮሜ 116 ቲቶ 211 እየተጠቀሰውን ማየት ያስፈልጋል። ወንጌል ለፍጥረት ሁሉ ማለት ለሰው ልጅ ሁሉ እንዲሰበክ ከጌታ የተሰጠ የእግዚአብሔር መልእክት ነው። ማርቆስ 16፥15 ወንጌል የእግዚአብሔር መንግሥት አዋጅ፣ የንስሐ ጥሪ፣ የኩነኔ ዘመን ማክተም፣ የነቢያት ትንቢት መደምደም፣ የመንግሥተ ሰማያት መቅረብ የተበሰረበት መልእክት ነው። በመሆኑም ማርቆስ ኢየሱስም የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግሥት ቀርባለችና፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ ሲመጣ ብሎ ጽፎልናል። ማርቆስ 1፥15 ላይ ይህን ቃል እናገኛለን። ወንጌል በመንፈስ ቅዱስ ኃይል የሚሰበክ በተአምራት በመንክራት የተገለጠና በጽድቅ በብዙ ተአምራት በመንክራት መረዳት የተነገረ የእግዚአብሔር ቃል ነው። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና እንዳለ ቅዱስ ጳውሎስ ተሰሎንቄ 15 ዕብራውያን 24 ማርቆስ 16 ወንጌል ጨለማውን የሚያሸንፈው ብርሃን፣ ሐሰት ያልተቋቋመው እውነት፣ ከንቱነት ያልተቀላቀለበት የጽድቅ ሐሳብ ነው። የዚህም ዓለም ገዢ የማያምኑትን ሰዎች ልቦና የክርስቶስን የክብሩን ወንጌል ብርሃን እንዲያው ቢያው ቢያውርም በጨለማ ብርሃን ይበራ ያለ ጌታ የወንጌሉ ብርሃን ለሰዎች ሁሉ ያብራ። ሁለተኛ ቆሮንጦስ ሁለት አራት ሁለት አባታችን ቃላችን ወንጌል አሁንና አይደለም አይሆንም ብሎ እንደተናገረ የእውነት ቃል ነው። ሁለተኛ ቆሮንጦስ አንድ አስራ ስምንት በዚህ መልኩ የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነት በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ራሳችንን እናመሰግናለን ብሎ እንደተናገረ ጥሩ መልእክት ወይም ነቋ ሁለተኛ ቆሮንቶስ ሁለት ሃያ አንድ። ወንጌል በልቦና ውስጥ የሚያበራ የህይወት ብርሃን ነው። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ለእነርሱም የእግዚአብሔር ቃል ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ አምላክ አምላክ ለሚያምኑት ሐሳብ አሳወረ። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን ይብራ ያለ እግዚአብሔር ነውና እንዳለ ቅዱስ ጳውሎስ ሁለተኛ ቆርንጦስ አራት ሶስት ወንጌል ለዘላለም የማይለወጥ የማይሻር የእግዚአብሔር ቃል ነው ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው ተብሎ እንደተጻፈ ለሁሉም የሆነ ድህነት መልዕክት ነው። ማርቆስ 16፥8 የወንጌል አደራ አለብን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወበመስቀሉ ክቡር አሜን።